ሰላም የበራስ ሽብ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። የእናንተም ሰላማችሁ ይብዛ። ለዛሬም የምታደምጡትን የፍቅር ታሪክ ይዣለሁ። እንደተለመደው ላይክ በማድረግ ጀምሮ ነባሮችን አመሰግናለሁ። አዲስ ሆናችሁ Subscribe በማድረግ እና የደወል ምልክቷን በመጫን የእስከዛሬዎቹንም የወደፊቶቹንም እንድትከታተሉ ጋብዛለሁ። ሰላም፣ ፍቅር፣ ጤና በእያላችሁበት ይሁን። ወደ ዛሬው እንለፍ። ጌዲዮንና ራሄል አስረኛ ክፍል ናቸው። ከዚህም በላይ አንድ ክፍል ከመሆናቸውን ባሻገር አንድ ወንበር ላይ ነው የሚቀመጡት። ሁለቱ ብቻ አብሮ የተቀመጡት አብሯቸው የሚቀመጠው ሶስተኛው ልጅ ትምህርት በማቋረጡ ነበር። ከዛ በኋላ ሁለቱ ጋር አብሬ ልቀመጥ ያለም ተማሪ አልነበረም። በዚህም ጌዲዮን ደስ ብሎታል። ውሎ ሲያድር ጌዲዮንና ራሄል እጅግ ተላመዱ። በተለይም ጌዲዮን ያለ ራሄል ሞተር የሌለው መኪና ሆኖ ቁጭ ያለ በእያንዳንዱ ነገሯ እጅግ ወደዳት። በዚህም ጌዲዮን አጠገቧ ቁጭ ብሎ በፍቅሯ እየተለበለበ መዋል ሆነ ስራው። ትምህርት ቤት መቅረት አይደለም አርፍዶ አያውቅም። ይሄም የትምህርት ፍላጎት ሳይሆን በራሄል ሞዴር ነበር የማይቀረው። ራሄል አፍ አውጥቶ ባይነግራትም ከሁኔታው በደንብ ተረድታለች። ሆኖም ግን ከንጹሕ ጓደኝነት ባለፈ በዛ ዕድሜ ፍቅር ውስጥ የመግባት ፍላጎት አልነበራትም። እናም ጌዲዮን ምንም ስለ ፍቅር ሳያነሳባት ለወራት አብረው መቆየታቸው ደስ ብሏታል። በጸጥታ ትምህርቷን መማሯን ቀጥለች። በተቃራኒው ጌዲዮን ትምህርቶቹን አይደለም የትኛው ሂሳብ ደብተር፣ የትኛው እንግሊዝኛ ደብተር እንደሆነ እንኳን ረሶታል። ልክ የረፍት ሰዓት ላይ እሷም ወደ ጓደኞቿ እሱም ወደ ጓደኞቹ ይሄዳል። ከረፍት ሲመለሱ ቀድሟት ወንበሩ ላይ ቁጭ ብሎ የሚጠብቃት እሱ ነው። አንድ ቀን እስራኤል ከክፍል ጓደኛዋ ጋር ወደ ቤት እየሄዱ እያለ አንዲት ሌላ ልጅ ጓደኛዋን ደበደበቻት። ታዲያ ራሄል ፈጽሞ ለጸብ የምትወንሱ አይደለችም። ጓደኛዋን ለሁለት ሲደበድቧት መሀል ገብታ ለማገላገል ነበር የሞከረችው። ግን ያችኛዋ ልጅ ራሄልን ተደርበሽ አግዘሻል በሚል በጥፍሯ አንገትና ጉንጯ ላይ ሰንበር አወጣችባት። በማግሱ ክፍል ስትመጣ ጌዲዮን በንዴት ጥርሱን ነክሶ ማንሽ ልጅቷ አላት። ራሄል ነገር በመሸሽ እኔ አጋዥ አልፈልግም በዳይሬክተሩ ሁሉም ተፈቷል አለችው። ጌዲዮን ግን የራሄል እንደዛ መሆን እንቅልፍ ነሳው። ልጅቷን አጣይቆ ማን እንደሆነች ደረሰባትና ሰላምና እዛው የትምህርት ቤቱ በር ላይ በጠረባ ባፍጢሟ ደፋት። በወደቀችበትም ጥርሱን ነክሶ ደጋግሞ ረገጣት። ተማሪዎች እንዴት ሴት ይመታል ሲሉ ደነገጡ። መምህራን ግርግሩን አይተው ሲወጡ ልጅቷ መሬት ላይ ተዘርራለች። ጌዲዮን ጅንን እያለ ወደ ውጪ በመውጣት ላይ ነበር። ተማሪዎች ከቦት ስለነበር መምህራን ይዘውት ወደ ቢሮ ወሰዱትና ከብዙ ተግሳጽና ምክር በኋላ ከልጅቷ ጋር ሊያሳርቋቸው ቢሞክሩም ልጅቷ ከዚህ በኋላ ከኔ ጋር ሳይሆን ከወላጆቼ ጋር ነው የሚነጋገረው ብላ ድርቃለች። መምህራኑም ብዙ ለምነዋት አልሰማ ስላለች ባለፈው ግቢውን በአንድ እግሩ ስታቆሚው ለምንድን ነው ዝም ያልነሽ? ልጆች ናችሁ ብለን አይደል ወይ? ያደረግሽውን በሙሉ ወላጆችሽን አስጠርተን መንገር አቅቶን ይመስልሻል? አሏት። ልጅቷ እዚህ ጋር ቀዝቀዛለች። በዛ መልኩ አሳረቋቸውና ሰላም ወረደ። ራሄል ጌዲዮን ልጅቷን እንዴት እንደደበደባት በቅርብ ስለነበረች በደንብ አይታለች። ምንም ልትለው ግን አልፈለገችም። እንደውም እንደዛ ማድረጉ ሌላ መጥፎ ምልክት መስሎታያት። በተቻላት ሁሉ ከትምህርቷ ላይ ሀሳቧን የሚሰርቅ ነገር እንዳይኖር ትጠነቀቃለች። በዛ ላይ አስረኛ ክፍል ነች። ከፊት ለፊቷ ማትሪክ ይጠብቃታል። ጌዲዮን አብሯት ከመቀመጡ ውጪ ምንም የሚያወካት ነገር የለም። ቢሆንም ቦታ ብትቀይር ደስ ይላት ነበር። ግን አሁን ባለው ሁኔታ ቦታ ብትቀይር ነገሮች ሁሉ ይፋ ወደ መሆን ሊሄዱ ይችላሉ። ራሔል ደግሞ የክፍሉ ርዕስ እንድትሆን አልፈለገችም። አንድ ቀን በአጋጣሚ ጌዲዮን ከክፍል ወጣ ባለበት አንድ ደብተሩ ከዴስኩ ሊወደቀና አንስታ ልታስቀምጠው ስትል ላዩ ከእሷ ደብተር ጋር ስለተመሳሰለባት ለማረጋገጥ ሽፋኑን ገልጣ ስትታዩ፣ ልቧን በድንጋጤ ክው የሚያደርግ ነገር ተመለከተች። አንድ ሙሉ ገጽ ራሄል ራሄል በሚል ጽሑፍ ተሞልቷል። ተገርማ ቀጣዩንም ስታየው እንደዛው አራት ገጽ ሙሉ ስሟ ብቻ ተጽፎበታል። ብዙ ነገር ጥያቄ እየሆነባት ደብተሩን ወደ ቦታው መልሳ ማሰብ ጀመረች። ጌዲዮንም ሲመጣ ምንም እንዳላየች ሆና ቁጭ አለች። ለማትሪክ የቀራትን በጣት የሚቆጠሩ ወሮች እየቆጠረች አሁንም ዝም ብላለች። የሆነ ጊዜ ላይ ግን ጌዲዮን አልቻለም። ሁሉም ነገር ከሚችለው በላይ ሆነበት። የማወራሽ ነገር አለ ብሎ ቀጠሮ ማስያዝም አልተጠበቀበትም። አንድ ቀን እዛው ክፍል ውስጥ ቁጭ እንዳሉ ራሄል አልቻልኩም አላት። ራሄል ስለምን ምን እየወራ እንደሆነ ብታውቅም ምን አለችው። እኔ እንጃ ብቻ እንዴት እንደማስረዳሽ አላውቅም። በቃ አፍቅሬሻለሁ አላት። ራሄል እንደዚህ ሲላት እንደ አዲስ ደነገጠች። አሁን በዚህ እድሜያችን እንዴት ነው እንደዚህ አይነት ነገር የምናውሩ አለችው። እሺ ስወድሽ ምን ላድርግ? ዛሬ መሰለሽ ጀመረኝ። እንዴት እንደምነግርሽ ግራ ገብቶኝ ነው እንጂ አብረን መቀመጥ ከጀመርንበት ጊዜ አንስቶ ነበር የወደድኩሽ አላት ራሄል አንገቷን እያቀረቀረች እኔውም በዚህ ጉዳይ ላይ ምንም ልል አልችልም አለችው ጌዲዮን እንዴት ማለት አልገባኝም አላት እስኪያሁን አንተ ከኔ ምን ትጠብቃለህ አለችው ጌዲዮን እዚህ የሚለው ጠፍቶበት ሲጨነቅ አስተማሪው ክፍል ገባና በዛው ሁለቱም ዝም አሉ ከዛ በኋላ ጌዲዮን አንዴ መውደዱን ከነገራት በኋላ በየቀኑ ይደጋግምላት ነበር የራሄል የመጨረሻ ምላሽ የነበረው ግን እኔ አሁን ላይ እንደዚህ አይነት ነገር ውስጥ መግባት አልፈልግም የሚል ነበር። ጌዲዮን በበኩሉ አለመፈለጓን አምኖ ተቀብሎ ተረጋግቶ መማር አልቻለም። አንዳንዴ እምባ ሳይቀር አውጥቶ ምን ያህል እንደሚያፈቅራት ይነግራት ጀመር። ይህኔ ራሄል አንድ ነገር ማድረግ እንዳለባት አሰበች። አንድ ቀን ጌዲዮን ሁሌም እንደሚያደርገው ክፍል እንደገባ ወንበራቸው ላይ ሲመለከት ባዶ ነው። ብዙ ጊዜ እሱ ስለሆነ ቀድሟት የሚመጣው፣ አሁንም ቁጭ ብሎ ይጠብቃት ጀመር። ቁጭ ብሎ ሲጠብቃት ሁሌም ልቡ ይሰቀላል። የተለየ ነገር ካልገጠማት በስተቀር ቀርታ ባታውቅም እሱ ግን ሁሌም መምጣቷ እንዳጓጓው ነው። አሁንም ሁሌም እንደሚሰማ ሁሉ ልቡ ተሰቅሎ ራሄልን መጠበቁን ቀጠለ። ራሄል ግን ከወትሮ በተለየ የዛን ቀን ዘገየች። ጌዲዮን በተቀመጠበት ተቁነጠነጠ። ሰዓቱን ሲያየው የአስተማሪው መግቢያ እየደረሰ ነው። ራሄል ወይ ረፍዶባታል ወይ ቀርታለች ሲል ደመደመ። ሰዓቱ ደርሶ አስተማሪው መጥቶ ሲገባ በቃ ቀርታለች ማለት ነው ሲል ውስጡ ተረበሸ። አስተማሪው የዕለቱን ትምህርት ቦርዱ ላይ መጻፍ ሲጀምር ጌዲዮን አላስቻለውም። ወጥቶ አርፋጆች መሀል አይተዋት ሊመጣ ፈለገና አንድ የውጭ ደርሼ ልምጣ ሲል አስተማሪውን አስፈቀደ። አስተማሪውም ቶሎ ተመለስ ሲል ፈቀደለት። ከዛም በትምህርት ቤቱ ገደንብ መሰረት አርፋጆች አርፍዳችኋል፣ ወደ ቤታችሁ ሂዱ አይባሉም። ግቢ ውስጥ ገብተው አንድ ክፍለ ጊዜ አሳልፈው ስማቸው ተመዝግቦ እንዲገቡ ይደረጋል። በዚህ መልኩ ማርፈዱን የደጋገሙ ተማሪዎች ወላጅ እንዲያመጡ ይደረጋሉ። እናም ጌዴዎን አርፋጆች በሚታዩት ርቀት ላይ ሆኖ ሰላሳ የሚሆኑ ተማሪዎች መሃል ራሂልን በእርጋታ ፈለጋት፣ የለችም። እያዘነ ወደ ክፍሉ ተመለሰና ለመግባት በሩን አንኳኳ መምህሩ እሱ መሆኑን አየውና ግባ ለው። ልክ ሲገባ የማለኛው ረድፍ ላይ ራሄል ቁጭ ብላ ተመለከታት። አይኑን ማመናቀቶት ሰከንዶችን ቆሞ አያትና ወደ ባዶ ወንበሩ ሄዶ ቁጭ አለ። ወዲያው ለምን ቦታ ልትቀይር ፈለገች የሚለውን ማሰላሰል ጀመረ። ቀጥሎ ራሄል ቦታ በመቀየሯ ተማሪዎች ምን ብሏት እንደሚሆን ሲገምቱ ታየውና ሀፍረት ተሰማው። አይኑ ስሮና ናፍቆቱን እንዳይወጣ እንኳን ከኋላው ለዛውም ከመካከለኛው ረድፍ ሄዳ ተቀመጠች። ጌዲዮን በጣም ተከፋ። ግድግዳውን በጀርባው ተደግፎ ወደ ራሄል ዞሮ ተቀመጠ። የዛን ቀን የሚገባው መምህር ሁሉ ተስተካክለ ተቀመጥ እያለ ሲገስጸው ዋላ ራሄል ጌዲዮን ወደሚቀመጥበት የቀድሞ ወንበሯ አለመመለሷ ሲታወቅ ተማሪዎች ውድሻለው እያለ ስላስቸገራት ነው ብለው የራሳቸውን ግምት ሰጥተው ማውራት ጀመሩ። ጌዲዮን ባዶ ወንበር ላይ ብቻውን መቀመጡ እጅግ እያሳፈረው መጣ። አንድ ቀን በረፍት ሰዓት በቃ እሺ ምንም አልልሽም ነይና ተቀመጪ አላት። ራሂል ከጓደኞቼ ጋር ጥያቄዎችን ለመጠየቅ እንዲመቸኝ ስለፈለግኩ ነው ቦታ የቀየርኩት አለችው። ጌዲዮን እንደዛ ቢሆንም ብቻዬን መማር ጭምር አልቻልኩም፣ ስለዚህ እባክሽን አብረሽኝ ተቀመጪ ሲለመናት፣ ራሂል ግን ከጓደኞቿ ጋር መቀመጥ እንደተመቻት ገልጻ እንደማትመለስ ነገረችው። ጌዲዮን ራሂል ቦታ ከቀየረች በኋላ ፈጽሞ ደስታውን አጣ። በዛ ላይ እንደ ልቡ ሊያወራት አልቻለም። እንደዛም ሆኖ ከትምህርት ቤት አይቀርም። ለሰከንዶች እንኳን ከራሄል ውጭ ማሰብ አልቻለም። የክፍል የፈተና ውጤቱ መውረድ ራሄልን ካጠገቡ የማጣቱን ያህል ያስጨንቀውም ነበር። ጌዲዮን ራሄል ካጠገቡ ከሄደች በኋላ አንገቱን አዙሮ አስሬ ሲያያት ይውላል። ከቀን ወደ ቀን አጠቃላይ ነገር ዓለሙ እየጠፋበት ሄደ። ከሆነ ጊዜ በኋላ ይበልጥ መከፋቱ ፊቱ ላይ ይታይበት ጀመር። ከዛም አንድ ቀን ልክ በረፍት ሰዓት አንዴ ላውራሽ እፈልጋለሁ አላት። ራሄልም ምንም የምናወራው ነገር የለም፣ ከዚህ በፊት ሁሉንም አውርተን ጨርሰናል አለችው። ህይወቴ እየተበላሸ ነው፣ እንደገና እንድታስቢበት እፈልጋለሁ አላት። ራሄል ትንሽ አሰብ እንዳደረገች በዛው ቅጽበት አንድ አሳብ መጣላት። እሺ አስብበታለሁ ግን እባክህ ቶሎ ቶሎ እንዳስጨቀጭቀኝ አለችው። ጌዲዮን የሆነ የተስፋ ፍንጭ ታየውና እሺ አልጨቀጭቅሽም አላት ራሄል በቅጽበት የመጣላት ዘዴ ማትሪክ እስከምትፈተን ጊዜ መግዛት የሚለው ነበር ከዛም ነገ ዛሬ ያለች ትምህርቷን በሰላም መጨረስ ጌዲዮን ግን እንዳሰበችው ጊዜ አልሰጣትም ቀን በቀን እስክትሳቀቅ ድረስ ምላሿን እንድትነግረው ይጨቀጭቅ አስጀመር እናም ራሄል አላፈናፍን ሲላት በቃ የተቀየረ ሀሳብ የለኝም አሁንም ፍቅረኛ እንዲኖረኝ አልፈልግም ቢቻልህ ተረዳኝ አለችው እዚህ ጋር ጌዲዮን ምንም ሳይላት እንባው ቀረረ ይህንም ብለው ራሂልም ወደ ጓደኞቹ አካሄደች። ጌዲዮን አንድ ወር ለሚሆን ጊዜ ብቻውን አንድ ወንበር ላይ ተቀምጦ ተማረ። በዚህ ጊዜ ውስጥ ከማንም ጋር ንግግር አቁሟል። ከዛም በኋላ ራሂልን በሚችለው ልመና ሁሉ እምባ አውጥቶ ለመናት። ራሄል ግን ከመጀመሪያ መልሷ የተለየ መልስ አልሰጠችውም። ጌዲዮን ደጋግሞ እየዞረ እንደሚመለከታት ስለምታውቅ እሷም አይኗ ወደ እሱ መመልከቱ ለምዶት ነበር። በእርግጥም ብቻውን አንድ ወንበር ላይ ቁጭ ብሎ ስታየው ያሳዝናት ነበር። አንድ ቀን እለቱ አርብ ነው። ጌዲዮን ወንበሩ ላይ እንደተለመደው ብቻውን ቁጭ ብሏል። የዛን ቀን በተለየ እንደ ወትሮ ወደ ራሄል ብዙ እየዞረ አላያትም። እንደውም እንቅልፍ እንዳስቸገረው ሰው ወንበሩ ላይ አንገቱን ደፍቶ አንደኛው መምህር ገብቶ በዛ ሁኔታ እንዳስተዋለው እስኪውጣና አምስት ደቂቃ ተናፈስና ተመለስ፣ ከአምስት ደቂቃ እንዳያልፍ አለው። ጌዲዮን ብድግ ብሎ ወጣ። መምህሩ በማሰማሩ ተመስጦ የጌዲዮንን በአምስት ደቂቃ ውስጥ መመለስ አለመመለስ ረሶታል። ተማሪዎችም እንደዛው ረሰውታል። ጌዲዮን ግን አልተመለሰም። እናም ቀጣዩ ቅዳሜና እሁድ ነበር የረፍት ቀናት። እነዚህን የረፍት ቀናት ራሄል ከዚህ በፊት እንደነበረ ሁሉ በጥሩ ጥናት ታሳልፋቸዋለች። ልክ ሰኞ ትምህርት ቤት ሄዳ ክፍሏ ስትገባ የክፍሏ ተማሪዎች ሁሉ በድንጋጤ አፍጥጦ ተመለከቷት። ሁለት ጓደኞቿ መሀል ሄዳ እንደ ተቀመጠች ስለ ጌዲዮን ሰምተሻል አሏት። ምንድን ነው አለቻቸው። ሞተኳ አሏት። ራሄል ቀጥሎ ያሉትን ቃላት ማውጣት አቃታትና እየተንተባተበች ማለት ምን ሆኖ እንዴት ሊሞት ቻለ አለቻቸው። አንደኛዋ ጓደኛዋ እምቧ እየቀረረ ራሱን አጠፋ አለቻት። ራሄል የምትሰማው ነገር በህልሟ መሰላት። አንድ ከቁጥጥሯ ውጭ የሆነ ጥያቄ ጠየቀች። ለምን ራሱን አጠፋ አለች። አንዷ ጓደኛዋ ምጆቿን እያያዘች አንቺ ግን ምንም አላደረግሹ ምሺ ይሄ አንቺ ጥፋት አይደለም አለቻት። ራሂል በፍራት መንቀጥቀጥ ጀመረች። እናም የክፍሉ ተማሪዎችና መምህራን ከሰዓት ለቅሶ ሊሄዱ መዘጋጀታቸውን ነገሯት። ራሂል ፈጽሞ መረጋጋት አልቻለችም። እናም ወጥታ ወደ ቤቱ ሄደች። ከዛ በኋላ ራሄል ለአንድ ሳምንት ወደ ትምህርት ቤት ሳትመጣ ቀረች። ልክ በሳምንቱ ሙሉ ለሙሉ ባትረጋጋም እንደምንም ብላ መጣች። ሆኖም የመጣች እለት በሁለተኛው ክፍለ ጊዜ አባቷ ከክፍል ጠርቶ ይዟት ወደ ቤት ሄደ። የልጁ ቤተሰቦች የእኛ ልጅ ሞቶ እሷ በሕይወት አትኖርም እያሉ ሲዝቶ የሰማ ሰው ነግሮኝ ነው የመጣሁት አላት። ራሄል በመጠኑ እየተረጋጋች የነበረ ቢሆንም እንደገና ጭንቀት ላይ ወደቀች። እኔ እኮ ምንም አላደረግኩም ስትል እንቧን ዘረገፈችው። አባቷም ልክ ነሽ፣ አንቺ ምንም አላጠፋሽም፣ እኔ ያለው ደግሞ ምንም አትሆኝም፣ ማንም ምንም አያደርግሽም ሲል አጽናናት። ራሄል ነገሮች እስኪረጋጉ እቤት እንድትቀመጥ ተደረገ። የጌዲዮን ቤተሰቦች ግን በተጨባጭም በትምህርት ቤትም አካባቢ ራሄልን ያስፈልጓት ጀመር። በዚህም እናትና አባቷ ስጋት ገብቷቸው ልጃቸውን ቤት አስቀመጧት። ራሄል ጥቂት ወራት የቀሩት የማትሪክ ፈተናን በዛ መልኩ ሳትፈተን ቀረች። የጌዲዮን ቤተሰቦች ፍለጋቸውን ከትምህርት ቤት ወደ ሰፈር ቀየሩት። ራሄል ወደ ውጭ ቀርቶ ከሳሎን ወደ ግቢ መውጣት ፈራች። በቀጣዩ ዓመት ራሄልን ክፍለ ሀገር ዘመድ ከወስዶ ማስተማር የግድ ሆነ። አባቷ በሌሊት ወስዶ አደረሳት። በዛም ትምህርቷን እስከ አስራ ሁለተኛ ተማረችና ተማረችና ዩኒቨርሲቲ ገባች። ዩኒቨርሲቲ ገብታም ጀርባዋን አታምንም ነበር። በዚህ የትምህርት ጊዜዋ ሁሉ ታዲያ ወደድንሽ ብሎ የሚቀርቧትን ወንዶች ሁሉ እንደ ጎድ ስትሸሽ ኖረች። ከጌዲዮን በኋላ በዚህ ዓለም እወድሻለሁ ወይም አፈቅርሻለሁ እንደሚለው ቃል የሚያስፈራትና የሚያስበረግጋት አልነበረም። ከዩኒቨርሲቲ ተመርቃ ከወጣች በኋላ ግን የሥነ ልቦና ሐኪም ማማከር እንዳለባት አምናበት፣ ለዚህም ተከታታይ የሥነ ልቦና ምክር አግኝታ ወደ መደበኛ ህይወቷ ተመልሳለች። አሁን ትዳር መስረታ ልጆችንም ወልዳ እየኖረች ነው።